ዛሬ አርባ ሶስት ዓመቴ ነው። ተፈትኜ ወድቄና ተነስቼ የሚያተረፍኳቸውን ነገር ግን አስቀድሜ ላውቃቸው ይገቡ የነበሩ ከራሴው ምስኪንነት የተነሳ ያላስተዋልኳቸውን ስለዚህም እጅግ ከፍተኛ ዋጋ ያስከፈሉኝን ሃያም ዓመት ከእድሜ ላይ የወሰዱብኝን አስር እውነቶች ልነግር ነውና ተዘጋጅ። በማህበረሰባችን እንደተለመደው እድሜ ሰላሳ ሲደርስ አግብቼ በሶስት ዓመት ውስጥ ሁለት ልጆች ወልደን ነበረ። በእርግጥ አሁን ሶስት ልጆች ናቸው ያሉኝ። ነገር ግን በዚያው ዓመት ዱብዳ የሆነ ፈተና ገጠመኝ። ስለዚህም ፈተናውን መጋፈጥ ፈለኩ። ይሁን እንጂ ለፈተናው የሚሆን ትጥቅም ሆነ ስንቅ አልነበረኝም። ስለሆነም ለትጥቅ የሚሆነኝን እውቀት፣ ለስንቅ የሚሆነኝንም ጥበብ ከሌሎች በርካቶች ዘንድ ለአጠና ተነሳሁኝ። አጠናው ውጤቱ ውጤቱ እጅግ ያስደነግጣል። አብዛኛው ውስጥ ይኖሯል። ከሌሎች ባገኘሁት አውቃለሁ ያልኩት እኔ ማይምነቴን አየሁበት። ምስኪን እብሪተኛ በነበረው እኔም ተናደድኩኝ። ይሁን እንጂ ማንም የሚያሳየው አልነበረምና ለባዘነው እኔ አዘንኩለት። ስለዚህም ራሴን ባያሌው መስራት እንዳለብኝ ተረዳሁ። ከማንም በፊት ራሴ ላይ እጅግ ጨከንኩ። በእኩልነት ሰበብ የተቀበልኳቸውን ዘመን አመጣሽ ትርክቶች አውጥቼ ጣልኩኝ። ተፈጥሯዊ ነባርና ባህላዊ የሆኑ እሴቶችን ፈለግኩ። ሳገኛቸው ግን የምሰራባቸውን እውነቶች ከተብኩ፣ በርካታ ገንቢ ማስታወሻዎችንም አተረፍኩ። እናም ተሰራውባቸው፣ ይህው ዛሬ ለአንተም ተረፈ። ከሁለት ሺህ በላይ ጽሑፎችን በአባወራ ገጽ ውስጥ እንደምታገኝ ታውቃለህ ወንድም ዓለም። ይህ ትዳሬን ዋጋ ያስከፈለ ብዙዎች የማይነግሩህ እውነት ነው። ወደ አስሩ ልውሰድህ። አስረኛ ትዳር በወንዱ እንጂ በእኩልነት አለመመራቱን ይህን ስነግርህ ምን አዲስ ነገር አለው ትለኝ ይሆናል። ነገር ግን በአእምሮ ማወቅና ያወቁትን በተግባር መኖር ፍጹም ይለያያሉ። ያነበቡትን፣ የሰሙትን፣ የተማሩትን ከእርሱም የተነሳ ማስተሬትና ዶክትሬት ጭነው ሊቅና ሊቃውንት ተብለው ነገር ግን የማይኖሩትን እውነት የሚኖሩትን ውሸት የሚመክሩን የሚያስተምሩን በዝተዋል። ስለዚህም የምታየው እየሆንብንም ያለው የዚህ ውጤት ነው። ነገር ግን እውነቱን የሚያስተምረን አጣን። ስለዚህም በተለይ የክርስቲያኑ ይበልጡንም የኦርቶዶክሳውያኑ ትዳር አንድነት እየራቀው መዋሀድ እየተሳነው ነው። ከእርሱም የሚገኘው ትውልድ እንደዚሁ ከንቱ እየሆነ ያለው እርሱን መገንቢያ ጡብ ትዳሩን እያፈረሱት ስለሆነ ነው። እነማን ሌላ ጊዜ እነግራለሁ። ወንድና ሴት በሰውነታቸው በፈጣሪ ዘንድ ባላቸው ዋጋ በተከፈለላቸውን ቤዛ እኩል ናቸው ብንልም ነገር ግን ወንዱ ቀድሞ መምጣቱን እርሷም ለእርሱ ከእርሱ ለረዳትነት መከተሏ አንድነት ሕብረታቸው በቀደመው በእርሱ እንጂ በእኩልነት ላይ መራ ምልክቱን ይሆነ። ስለዚህም የወንዱ መሪነት ጊዜና ቦታ የማይወስነው ተፈጥሯዊ መሆኑን አስተውል። ለአንድ ዓላማ ተዋደንና ተዋህደን እንድንኖር በልዩነት ቢፈጥረንም ነገር ግን ለዚህ ለፈጠረበት ዓላማ መፈጸሚያ የሚሆን ትጥቅ እርሱም ጸጋ መክሊቱን ሲሰጥ የስራ ድርሻችንን ለይቶበት እንደሆነ ተመልከት። ስለዚህም ከዚህ ከሰጠን ሚና ከታጠቅነውም ትጥቅ የተነሳ በእኩልነት ልንተባበር እንጂ ልንፎካከር አይገባም ነበር። እኩልነትን ከኛ አስቀድሞ የለፈፉ ሕግና ደንብ አውጥቶ ያስፈጸሙ ምዕራባውያንን የእኩልነት ቤታቸውን ምሳሌ ተደርጎ መነሳቱን ተመልከት። ይሁን እንጂ ትዳር አንድነታቸውን ፍቅር ውህደታቸውን አጥተው ቤተሰብ ልጆቻቸውን በትነው ዘር መተካት ማስቀጠል ተስኗቸው ለመጥፋት መቃረባቸውንም ታዘብ። ስለዚህም የትዳርን በእኩልነት መምራት ጠላት ዘራሽነቱን አስተውል፣ በተለይም ማርክሳዊነቱን። ነገር ግን በወቅቱ ከኔም ዝንጋታ፣ አንድም ቅድመጋብቻ በመጠኑም ከተማርኩበት ቦታ ትዳር በእኩልነት እንጂ የኔ የወንዱ ቀዳሚና ዋነኛ ግዴታ እንደሆነ አልተማርኩ። ስለዚህም ተጎዳውበት ወንድም አለ። ትዳርህን ለዚሁ በተለይ የልህ ሚና በተሰጠ ጸጋ ባንተ የሚመራ ቅጠኛ እንጂ ጠላት በዘራ እኩልነት የፉክክር ቤት አታደርገው። መልእክቱ የትዳሩ መሪ ራሱም አንተና አንተ ብቻ ነህ፣ ነው። ዘጠነኛ እናቷን ዐይተህ ልጅቷን አግባ መባሉን ይህንን አባባል ካገባው በኋላ በፈተና ስጣር ከፈተና ለመውጣት ወደ ጥናት ስሰማራ የሰማሁት በጥናትም ልክ ሆኖ ያገኘሁት ነው። ለዛሬው አጮኛ ለነገዋ ሚስትህ ለልጆች የምናት ለምትሆነው ሴት የሴትነት ወጉን ማለትም ስንዱነቱን፣ ባለሙያነቱን፣ ደርባባነቱን የሚስትነት ክፍሩን ማለትም አድማጭነቱን፣ ታዛዥነቱን፣ ተገዥነቱን የእናትነት ደንቡን ማለትም ወላጅነቱን፣ መጋቢነቱን፣ ተንከባካቢነቱን በተግባር እያሳየች የምታሳድጋት እናቷ ናት። ስለዚህም ይህ እናቷ ላይ ሲታይ ልጅቷ ላይ እንዲገኝ፣ እርሷ የእናቷ ፍሬ ነች። ባይሆንስ ባይሆንም እንደዛው ያልሆነው በልጅቷ ላይ እንዲናኝ አስተውል። ነገር ግን ይህንን ጥበብ ያልሰለጠንክበት ስሜትህ መልክና ቁንጅና ያስቀደመ ምርጫ ታይታና ዩንታ ፈላጊው ምስኪንነትህ እንዳታይ ጋርደህና ልታስቀረው በምትችለው አውቀ ልትገባበት በሚገባ ፈተና ስትታመም እንድትኖር ያደርገሃል። ስለዚህ በትውውቃችሁ ወቅት በእጩኝነታችሁ ዘመን ያሳደገቻት እናቷ ያሳየቻት የመራቻትን፣ በልጅነት ልቧም የዘራችባትን እንደምትሰጥህ አስተውል። ሥነ ሥርዓት ትህትናም ብትዘራባት አሊያም አመፅና የምንዴት መልስ ብታሳያት ያው እርሱኑ የተዘራባትን አብዝታ አምልታ ትሰጥሃለች ። በአንጻሩ ደግሞ በቅርብ ርቀት የምታውቀውን የአባቷን ጠባይ ከአንተ እንደምትጠብቅብህ አትርሳ። እርሱ ካገኘ በልቶ ካጣ ተደፍቶ የሚያድር ምስኪን ከነበረ ይህንኑ፣ ካልሆንም ያንኑ የነበረውን እንደምትሻብህ ወንድም አለም የሰጠቻትን እንደምትመልስልህ ዐውቀህ፣ እናቷን ዐይተህ ልጅቷን አግባ። ስምንተኛ የምትኖርለት ዓላማ ማስፈለጉን ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም የሚለው መጽሐፋዊ ቃል ማስተዋል ይገባን ነበር። ነገር ግን ዓለም በተለያዩ መንገዶች፣ ጊዜዎች ከዘራችብን እንክርዳድ የተነሳ ዘመናዊነትና መንፈሳዊነትን ሰበብ እያደረግን ሳናውቅ እንሳሳታለን፣ አውቀንም እናጠፋለን። ስለዚህም የተፈጠርንለትን፣ የተጠራንለትን የሚጠበቅብንን ታላቅ ኃላፊነት እና ጥሪ ለዚሁ ዓላማ እንድታግዘን ለተሰጠችን ሴት ከእግሯ በታችን እርሷን የኑሯችን ዓላማ መድረሻ መጨረሻ ማድረጊያችን በእርግጥ ማፈሪያዎች ነን። ነገር ግን ሚስታችንን ዓላማ አድርገን ለምንኖረው ኑሮ ፍቅርን ምክንያት ብናደርግም እርሱ ተፈጥሯዊ አግባብ ያለው አይደለምና እንዳሰብነው እንደምንጠብቀውም አያሳረፈንም። ስለዚህ ዘወትር ምንነቱ ላልታወቀ ሙግት፣ ጭቅጭቅ፣ ድብር፣ ተመቀዛቀዝ፣ መሰልቸት ሲያጋልጥ ትዳሩም የማይሞላ የማያሳርፍ ነገር ግን አድካሚና አሰልቺ ይሆናል። ከተነሳንበት የተሳሳተ ምክር ስንሰማ ስናይ በኖር ነው በያዝ ነው ከተፈጥሯችን ጋር ከማይገናዘብ ሐሰተኛ ትምህርት የተነሳ እርሷ ዓላማ መሆኗ ለጊዜው የተወደደች እንኳ ቢመስላትም ነገር ግን ከጊዜ ብዛት ለማታውቀውና መግለጽ ለምትቸገርበት ደስታ ማጣት ሲዳርጋት፣ አንተንም ላላወቅከውና ማወቅም ለማትችለው ለማታድነውም በሽታዋ መድኃኒት ፍለጋ ያኳትንሃል። ስለዚህ አቅመቢስነት፣ ደካማነት፣ ትንሽነት ይሰማሃል። እንዲህም ሆነ ትታያታለህ። ዓላማቸውን የሳቱ ወይም ዓላማቸው ሚስታቸው የሆነችባቸው እነርሱ በግጥምና በእንጉርጉሮ ደስታዎች ደስታዬ ነው ሲሉ እርሷን ማስደሰት ተቀዳሚ ተግባራቸው ሲያደርጉ ለዚህም ደፋ ቀና ሲሉ ይስተዋላል። ይሁን እንጂ አንተ ወጥተህ ወርደህ ከብዙዎች በብዙ በተጣላበት በተዳረስክበት ባመጣኸውና በሰጣሃት የእጅ ፍሬ መደሰትና ማመስገን አሊያም መከፋትና ማማረር ምርጫው የእርሷ እንጂ ያንተ አይደለም። ስለዚህም ማማረር ለተጠናወጣት ከመርካቶ አይደለም ከዱባይ ከዱባይም አይደለም። ዱባይን ራሱ ገዝተ ብትሰጣት መደሰት መሆነ ማመስገን አትችልም። በአስተዳደጓም እንደዚያ እስካልሰለጠነች ድረስ እሱን ሌላ ጊዜ አጫውታለሁ። በምስጋና ላደገችው ደግሞ የሰጣት ጥቂቱ የማይጎድልባት እመቤት ናት። አለበለዚያ ግን ደስታሽ ደስታዬ ነው እያልክ ስታላዝን፣ እርሷ ሲከፋት አንተ ልታስደሰት ደግሞ ሲከፋት መከራህን ስታይ፣ ገንዘብና እውቀት ግን የማይተካ የማይተካ እድሜ ግን ስትገብር ትኖራለህ። ዕረፍትም የለህም። ለምን ለዚህ አልተፈጠርክማ። ነገር ግን በዕድሜህ መጨረሻ ስትነቃ፣ ዛሬም ደስተኛ አይደለችም። ደግሞም ጊዜው ረፍዷል። ብዙ ሀብት ንብረት፣ እውቀት፣ ከምንም በላይ ዕድሜህ ባክኗል። ይቆጫል። ስለዚህ ግዴታህን ሳትዘነጋ፣ ውዴታህንም ሳትሰስት ስጣት እንጂ ላስደስትሽ ማለት ትርፉ አመድ አፋሽነት ነው። ወንድም አለም የምትኖርለት ዓላማ ሚስት አይደለችም። የመጣበት ምክንያት እንኳን ለሚስትህ ለአንተም ደስታ ልታሳደድበት አይደለም እድሜ። ሂድና ጥሪን ከፈጣሪ ግዴታን ከሕይወተ ሰሌዳ ፈልግ። ሰባተኛ ሚስትህ የኑሮህ ማዕከል አለመሆኗ ነው ይህ ቀድሜ የጠቀስኩትን ቢመስልም የቀደመው የኑሮህን ሰንደቅ ምልክቱን፣ ዓላማ መድረሻውን ሲያስረዳ ይህኛው ግን የዕለትተዕለት ድርጊትን ይቃኛል። ስለዚህም በዕለትተዕለት ሀሳብህ፣ ንግግርህና ስራ ምክርህ ከሚስት ዘንድ የምትፈልገውን ምስጋና፣ የምትጠብቀውን ይሁንታ፣ የምትመኘውን ተቀባይነት ተስፋ ማድረግ ልከኛና ተገቢ ይመስልሃል። ነገር ግን እንደ መሪነትህ ከዓላማ አንጻር ስራህን መዝን እንጂ ፊቷን አይተህ መሆን የለበትም አለበለዚያ ይሁንታና ውዳሴዋን ስትሻ እርሷንን ፍለጋ ስትዞራት እርሱንም ፍለጋ ስትዞራት፣ ተቀባይነትም ፈልገህ ደጅ ስትጠናት፣ ተፈጥሮህን ታፋልሳለህ። ነገር ግን አንተ ወጥ ቅጥ ብለህ እንደ ፀሐይ ብትቆምላት የምታገኘውን ብርሃን ይሁንታህን፣ ሙቀት ተቀባይነት ግን መልሳ በመመገብ እንደ ጨረቃ ድምቀት ትሆናለች። ስለዚህም ስራ ግዴታህን፣ ፀጥታ ውዴታህን፣ የሚያስፈልጋትን የሚያስፈልጋቸውንና የሚያስፈልጋቸውን እየመዘንክ ፈጽም እንጂ ሆኖም ግን ውሳኔ ሲፈለግ ቤተሰብ ላማክር ብለህ ለአንድ ሚስትን ነግረህ ፈቃዷን ተቀብለህ የራስክን ቀብረህና ረግጠህ እሷን ባማከለው ውሳኔ እሷም አትደሰት አለመደሰቷም አንተን አያስደስት ወንድም አለም ህይወትህ በሴት በሚስትህም ዙሪያ የሚያጠነጥን አይደለም እንደዚያም እንዲሆን አልተፈጠረም ስድስተኛ ዘወትር ራስክን ማስቀደም ማሰልጠንና ማበልጸግ እንደሚያሻ እንደ ወንድ ለታላቅ ኃላፊነትም እንደተጠራ አባወራ ዘወትር ራስክን ማስቀደም ማሰልጠን ከማበልጸግም ውጪ እረፍት የለህም መዝናናትም አታገኝም። ደግም እልሃለሁ ለታላቅ ኃላፊነት እንደተጠራ አባወራ ዘወትር ራስክን ከማስቀደም ከማሰልጠን ከማበልጸግ ውጪ እረፍትና መዝናናት የለክም። ነገር ግን እረፍትና መዝናናት ለልጆችህ ለሚስት ብታመጣላቸው እንጂ ስለዚህም ዘወትር ለማይቆሙ ፈተና ለማያባራው የህይወት መከራ ተዘጋጅተህ መኖር ታጥቀህ መዝመት በድፍረትም መግጠም እንዲገባ አስተውል ለዚህ ደግሞ ራስክን አዘጋጀ አስቀድምም ነገር ግን አባወራውን ጠሉ ካርል ማርክስ ሲመጣ በእኩልነትና በነፃነት ሰበብ ወንዶቹ መጉዳት ፈልጎ ቅድሚያ ለሴቶችና ለህፃናት አደረገ ይህም በብዛት ተሰበከ ተማር ነው ስለዚህም የሴቶች እኩልነት እውን ይሆናል ቢልም ይህ መፈክሩ የሚያስተካክለው ልዩነት የሚያቀራረበው ርቀትም አልነበረም። ልዩነቱ እንደውም እየሰፋ ሄደ እንጂ። ነገር ግን ሴቷ ሴትነቷን ጥላና ጠልታ ወንድ ለመሆን ስትዳክር ወንዱ አቅመቢስና ጅል ጅላ ጅል ሆኖ በአንድነት ከነ ልጆቻቸው ለጠላት ለባርነት ተሰጡ እንጂ። ስለዚህም ወንዱ ሳይቀድም አይመራምና፣ በአካል ብቃት፣ በእውቀት በገቢ በመንፈሳዊ ህይወት በማህበራዊ ግንኙነት በአስተዳደራዊ ጥበብ ስለ ሀገርና ስለ ድንበር በመሳሰሉት ራስክን ማስቀደም ማሰልጠን ማበልጸግም እንዲገባ አስተውል ነገር ግን እነዚህን ታላቅ ጉዳዮች ለመወጣት መነሻ ጅምሩ አደባባይህ ሳይሆን ቤትህ እንደሆነ በዚያ መሪ አስተዳዳሪ ጠባቂ መሆንህ አስቀድሞ በቤትህ እንዲገለጥ ሆኖም ግን መቅደሙ ኢሰብአዊነት ከመሰለ። ችግር የለውም ብሎ መከተል መቀበሉ ከፍቅር ከቆጠርከው ትልቋ ሚስትህ ትቅርና ህፃናት ልጆችም አያከብሩም። ታናሽ በቤትህ በምትመራውና በምታስተዳድረው ቤተ መንግስትህ አንተ ቀድመ መገኘት ይገባል። ለዛሬው ከአስሩ አምስቱን አይተናል፣ ቀሪዎቹን በቀጣይ ይመለስባቸዋል። ለቀደሙትም የሰጠው ማብራሪያ በቂ ሆኖ አይደለም፣ ሆኖም ግን በጥልቁ መዳሰሱ ይቆየን ብዬ እንጂ ስለዚህም ሴቶች እንዲህ ናቸው እንዲህ እና እንዲያ ናቸው እያልክ ዘወትር እነርሱን ማማቱን ትተህ ራስክን መለወጥ ከፈለግ ለስልጠና ና። ነገር ግን ያው ለጊዜው በአካል በአዲስ አበባ ውስጥ ብቻ ነው የምንሰጠው። ስልጠናችን በህይወት የተፈተነ እንጂ የማይኖር ጽንሰ ሀሳብ ወይም ቲዎሪ አይደለም። ይልቁንስ አንተን ወደ ተፈጠርክለት ክለት ልዕልና የሚያወጣህ ነው። በተረፈ ሀሳብ፣ አስተያየትን በኮሜንት መስጫው ስራ አስቀምጥልኝ። ይህንንም ይጠቅማቸዋል ላልካቸው ወንድሞች አጋራቸው። ወንድም አለ ከወዳደሮች የተነሳ ትውልድ ማህበረሰብ ሀገር እያጣን ነው። ስለዚህም ፍጠን፣ ራስ ላይ ጨክን፣ ራስ ላይ ሰልጥን። ቀሪዎቹ አምስት እጅግ ወሳኝ ናቸውና እንዳያመልጡ ሰብስክራይብ አድርገህ ጠብቀኝ። የደውል ምልክቱንም መጫን እንዳትረሳ። ነገር ግን የምትሰማኝ የምትከተለኝም ለደንታ እንደሆነ አትርሳ። በወደድከው ልትኖር እንዳለህም አስተውል። ታናሼ፣ ይህ በፍቅር በቁጭትም ለአንተ ለወንድሜ የማስተላለፈው መልዕክት ነው። በርታለኝ